እንትን አይተው አድብተው ምናምን ነው ሰውን የሚያጠቁት። እና ዛሬ እንደውም እግዚአብሔር ይመስገን፣ ይሄ ወንድማችንም ቢሆን አሳዝኖኛል። አቤልን ቢጎዳም ደግሞ ሞር አስቡት እስኪ ባለፈው ያ ሁሉ ነገር አሳልፎ አሁን ደግሞ በድጋሚ ከባድ ነው ለእናቱ እናቱ ለእናቱ ሲል፣ እውነት ይሄ ስራ አልቆለት ለራሱም፣ ለእናቱም፣ ለሁሉም ለቤተሰቦቹ እረፍት ቢያገኙ ደስ ይለኛል። ግን ደግሞ እነዚህ ሰዎች ረፍት አላገኙ። ሊያ የተባሉት እና አበበ የተባሉት የሚያደርጉትን ሲያጡ በሌላ በሌላ ሰው እየመጡ ሰውን መጉዳት ጀምረዋል። አሁን ደግሞ ያሰቡት አልሳካላቸው ሲል እነሱን በቃ እጃቸው እግራቸውን ሰብሮ ቤት ውስጥ እንዲቀመጡላቸው ነው እቅዳቸው። ግን ደግሞ አይሳካላቸውም። በእያንዳንዱ ሰከንድ የሚያደረጉት ስራ መቼም ቢሆን አይሳካላቸውም። አሁንም ወደፊትም አይሳካላችሁም። ምክንያቱም እነሉን እውነትን ይዘው ነው ወደፊት እንትን የሚሉት። እነሱ በውሸት ሰውን በማሸነፍ በገንዘብ የሰውን ህይወት እየገዙ ስላሉ መቼም ቢሆን እንትን አይልላቸውም። እና እኔ አንዳንዴ ወዴት እየሄድን ነው ብላችሁ ታስባላችሁ? አቤል እዚህ በፊት አይታችኋል። ከአንዴም ሶስት ጊዜ በፊት ራሱ ሚኪ ጎጆን አስጥላለሁ ብሎ እንደዚህ አይነት ችግር ውስጥ ገብቶ ነበር። በተደጋጋሚ አሁንም በዚህ ሶስት ሁለት ሳምንት በፊት አይታችኋል። ብቻ በጣም ብዙ ነገሮች እየተፈጠሩ ነው። ምንም አላቆምም። እነዚህ ሰዎች ኦሬዲ እየደረሱባቸው ስለሆነም ይመስለኛል። አሁን ላይ እህት የተባለችው ደግሞ ከነጭራሹ ስራውን እንዲያቆሙ ነው እየነገረች ያለችው። በእርግጥ በእሷ ቦታ ብትሆኑ እናንተ እረፍት የሚያሳጣችሁ ሰው በየጊዜው እየመጣ በራችሁን እያንኳኳ የሚረብሻችሁ ከሆነ ይቅርብህ ከማለት ምንም ወደ ኋላ አትሉም። ስለዚህ እህታቸው የአቤል እህት ትክክል ናት። ነገ ጠዋት በማን ላይ እንደሚያደርሱ አይታወቅም። እነዚህ ሰዎች ኦሬዲ አምርረዋል። የሚሰሩት ስራ ሁሉ ነገራቸው ጠፍቷቸዋል። ስለዚህ ያላቸው አማራጭ ሰው እንትን ለማለት ቆርጦ የተነሱ ሰዎች ናቸው አ ለማንም የሚራሩ ሰዎች አይደሉም። ለምንም በቃ ምን አይነት እንትን እንደሆኑ አላቅም። እንደ ሰውኛ ምናምን የሚያስቡም አይመስለኝም ከነጭራሹ። በምን አይነት እኔ ቃል የለኝም። የእውነት አንዳንዴ ቆም ብላችሁ ስታዩ እንዴት ነው እዚህ አይነት ለሰው የሚታዘን ነገር አለዋ? በጣም አይተሹ አይተሹ ማይሆን ከሆነ ትተይዋለሽ የዚህ ጉዳይ ደግሞ በጣም እልህ እያሳዛቸው እነሱም ስራቸውን እንዳይሰሩ፣ አንደኛ ነገር እነዛኞቹ መውጣት መግባት ስላቃታቸው ሁሉ ነገር ስዝግግት ስላረጉባቸው ያላቸው አማራጭ እነሱን እንትን ማለት ነው። ወይ አቤልን ወይ ልውልን ጭራሽ እኔ ይሄ ልጅ እንደዚህ ዛሬ እጁ ይሰበራል ብዬ አላሰብኩም። ልዑል፣ ማን ነው የምፈራለት? አቤልን ነው። ሁል ጊዜ አቤል አቤል አቤል። ወይ ልዑል ወይ አቤልን እንዳያግቷቸው፣ የሆነ ነገር እንዳያደርጓቸው የምለው ለነሱ ነው እንጂ ይሄ ደግሞ በማያውቀው ገና ከመጣ ሁለት ሶስት ቀን ነው እነሱ ጋር የሰራ። እንግዲህ የድል ጉዳይ ሆኖ እሱ ተሰብሯል ዛሬ ለአቤል የተዘጋጀው እንትን ነበረ። ያ እንግዲህ ፈጣሪ እንትን ያለልሽ ነው የሚሆነው እግዚአብሔር ምሕረቱን ይላክለት ከማለት ውጭ ምንም ማለት አትችልም። ያው ብዙ ጊዜ እንደዚህ አይነት ነገሮች ያጋጥማሉ። ልጁ ደግሞ ከዚህ በፊትም በጣም ስንት ጊዜ ተደብድቧል። ከምን ማለት ፊቱ አዲስ ከሆኖባችሁ ሊሆን ይችላል፣ ማክስ ስላረገ እንጂ እኔ ልጁን በደንብ ነው የማውቀው። ከዚህ በፊት እንደዚህ በፍቅረኛ አማቾች በሽውጥ በእንትን ምንም በቃ ምንም አላተረፈውም። በደ እንትን ከዛ በኋላ ነው እንደውም ቪዲዮ ያቆመው ልጁ በራሱ ቻናል ቪዲዮ መፖስት ያቆመው እና ያ ልጅ ከመታው በኋላ ነው። ዱላው በጣም ጎርቶት ነበረ ከሚባለው በላይ ማለት ነው። በደ እጁን እግሩን በቃ መሄድ እስከሚያቀተው ሽባ አድርገውት ነበረ። እና ዛሬ ደግሞ በዚህ ሁለት ቀን እንደዚህ አይነት ነገር ሲገጥመው በጣም አሳዘነ። ታውቃላችሁ ከስንት ቀን ከዛ ሁሉ ከሰው ዱላ ርቆ ይህን ሁሉ ነገር ትቶ እንትን ያለ ልጅ ዛሬ ደግሞ አቤልን ላግዝ ብሎ በመግባቱ ብቻ ምንም፣ ስለ እንትኑ እንግዲህ በውጭ ምን ባላት ሊከታተል ይችላል እንጂ ስለዚህ ጉዳይ ብዙ የሚያውቅ አይመስለኝም። ግን እዩት፣ የድል ጉዳይ ሆኖ እንደዚህ መሆኑ በጣም ያሳዝናል። ምን ማድረግ ይቻላል? እንግዲህ ምን ማድረግ ይቻላል ወገን? እና እንግዲህ ያው አንዳንድ ጊዜ እንደዚህ አይነት ነገሮች ይፈጠራሉ። ብቻ ሁሉም ነገር አልፏል፣ ያው በትንሹም ቢሆን እግዚአብሔር ይመስገን። ምክንያቱም ከዚህ በላይ ማድረግ ይችሉ ነበር ሰዎቹ። አንድ ጊዜ እጃቸው ውስጥ ከገባችሁ ብዙ ነገር አለ ይሄ መቼም አንዳንዴ በጣም እየሰራችሁ በስራችሁ እየተጣደፋችሁ አንዳንድ ጊዜ ስራስራችሁን ስራችሁን በምትሉ ሰዓት የራሳችሁ ሕይወት አደጋ ላይ ነው የምትጥሉ። ለራሳችሁ ጊዜ ስጡ። ለራሳችሁ የሆነ እንትን በሉ። ምንለው ወደን አይደለም እነሱ ደግሞ ስራቸውን ስራቸውን እንጂ ስለራሳችሁ ምንም አያስቡም። አቤልም ሆነ ልውል ማናቸውም ሁላቸውም ካያችሁ ወደ ስራቸው እንጂ ለእነሱ እረፍት የሚባል ነገር የለም። በተደጋጋሚ ሰው ልጅ እረፍት ያስፈልገዋል። ይሄ ልጅ እንግዲህ የአቤል ወንድም አሳዝኖኛል በጣም እውነት፣ አንደኛ ነገር ስለዚህ እንትን ብዙም አያቅም እንግዲህ ወንድሙን ለመርዳት ብሎ በገባበት ጣጣ ውስጥ እሱ ምንም በማያውቀው ይሄው ተጎዳ። እህትየዋ እንግዲህ ስራችሁ መቆም አለባችሁ። ቤተሰብ በእናንተ መጣየት እየተረበሸ ነው። እኛ ወተን መግባት አልቻልንም። በሰቀቀን እየኖርን ነው። በሀገራችን ሁልጊዜ ጠዋትና ማታ መሳቀቅ የለብንም። አቤል ስራህን አቁም እያለች ነው። ይሄ ደግሞ ዝም ብሎ እንደዚህ ተድበስብሶ የሚታለፍ ነገር ስላልሆነ እስከ መጨረሻው ድረስ እነዚህ ሰዎች ምን እንደሚፈልጉ እያያችሁ ነው እነሱ ተደራጅተው ነው የመጡት፣ አይደለም በዛም ስትሄዱ የነሱ ሰዎች ናቸው፣ በዚህም ስትመጡ እንደዛው። ይሄ ደግሞ እንደዚህ ጭራሽ ስራቸውን አቁመው ምናምን የሚለው እንኳን ብዙም አይዋጥልኝም። ምክንያቱም እነዚህ ሰዎች ዝም ከተባሉ ተይዘው ቅጣታቸውን ካላገኙ ለሌላ ሰውም እረፍት አይሰጡም። እነዚህ የለመዱ ወመኔ ሄዳ እንትን ናቸው። ስለዚህ በእያንዳንዱ ሰከንድ የሚሰሩትን ስራ እንግዲህ እያያችሁ ነው። ሰውን ከመጉዳት ሰውን የሆነ ነገር ከማድረግ ወደኋላ የሚሉ ሰዎች አይደሉም። በጣም እንዴት ብዬ ልንገራችሁ በእናታችሁ እንደው አንዳንዴ እንደ ሰው እንኳን የሚያስብ ሰው የለም። በቃ ገንዘብ ካላቸው ሁሉን ነገር መግዛት የሚችሉ ነው የሚመስላቸው። እንደው አሁን ይሄ ነገር እንደውም ዛሬ በዚህ አልፏል ላቤል ነበረ እንትን የተባለው ግን በወንድሙ አልፈዋል። ቀጣይስ ምንድን ነው የሚያደርጉት? ሳይቀድሙ እንቅደም እኮ ነው በቃ ስራቸው። ቀንና ሌሊት እነሱ እቅድ ያወጣሉ። ወጥተው በሰላም መግባት እኳን እስከሚያቀታቸው ድረስ አስቡት እስኪ። በጣም ከባድ ሁኔታ ነው ያሉት እኮ እነ ልውል እኛ እንደ ተመልካች ዝም ብለን ሰላም ዋሉ፣ እንደዚህ ምን አጋጠማቸው፣ እንደዚህ ምን ሆኖ እንላለን እንጂ እነሱ የሚያሳልፉትን ቀኑ ሙሉ ፈጣሪና እነሱ ነው የሚያውቁት። ከዚህ ሁሉ ቢቀርባቸውስ እኔ እውነቴ ነው እምነግራቸው ቢቀርባቸው፣ ዲ ከራስ በላይ ንፋስ አለን። የራይል እናት ኦሬዲ ልጇ አለች። ልጇ ብትሞት እንደዚህ አይነት ነገር ራሱ እዚህ ከነሱ ጋር እየተባበረች አትሰራም ነበር። አኔ እኮ እንደው ልታወሩ ራሱ ግራ የሚያጋባችሁ ነገር እኮ ነው። እንደው ማንን እንደምታምኑ ሴትየዋ ሌላ ሰው ትሆናለች። እዚህ ጋር ደግሞ እነሱ እኔ በስ እንዶ ሁይ በስንቱ ሰው ይቃጠላለው። እነሱ የሆነ ነገር ባጋጠማቸው ሰዓት ሁልጊዜ እኔ መደንገጥ አለብኝ በቃ ረሳቸውን ሳ የሆነ ነገር ሆኖ ከተባለ በቃ ቪዲዮን እንትን ብዬ እስከማይ ድረስ በጣም በጣም በጣም ከምላችሁ በላይ ልቤ ባፌ እስከምትወጣ ድረስ ነው የምደነግጠው። እና ተመልካች ራሱ ፈረጀበት የሆነት እናንተ ራሱ ኮሜንት የምትጽፉት ሰዎች ለእነሱ ጠዋትና ማታ ምን ሆኑ ምን አጋጠማችሁ እያላችሁ ስራችሁን ትታችሁ እነሱን እንትን እያላችሁ ይህ ሁሉ ነገር እያደረጋችሁ ራሱ እነሱ ግን ለራሳቸው ጥንቃቄ አያደርጉም። እናንተ እንደምትጨነቁ እነሱ ለራሳቸው ይህን ያክል አይጨነቁም። አይገርማችሁ! ብዙ ጊዜ እኔ በተደጋጋሚ አይቻችኋል። ምንም ነገር በቃ እነሱ ሁሉ ነገር መፍትሄ የሚሆነው ምንድነው ያንን ሰው አግኝቼ ይዬው አሳስሬው የሚለው ብቻ ነው እንጂ እዛ ቤት ብትገባ ምን አይነት ወጥመድ ያስቀምጣል ወይኔም ምን ይጎዳኛል የሚለውን ነገር በፍጹም ከጭንቅላታቸው አውጥተውታል ብዙ ጊዜ ይሄ ነገር ደግሞ እያያችሁ ነው በቤተሰብ ነው የሚጎዳቸው እነሱን አላገኝ ሲሉ በምንም ዙረው ቤተሰቦችሽን የሚጎዳብሽ ከሆነ ቢቀርስ እንዲህ ከኔ የኔ እንትኖች እየተጎዱ መቼም ለሌላ ሰው አልቆምም ለምን ይጓዣል? አቤልና ልውል የዛሬ ስንት ቀንም እንደዚሁ በእናቶቹ በእንትን መተውበት እሱ ግን ሁሉን ነገር እኔ አስተካክለዋለሁ ብሎ አሳልፎ ተወው። አሁንም በድጋሚ ደግሞ እንደዚህ ሲፈጠር በጣም በዛ። የእነዚህ ሰዎች ከአቅም በላይ ነው የሆኑት አሁን የእውነት ልዑልም እረፍት አሳጥተውታል። አንዴ ትግስት አለች ይላሉ፣ አንዴ እንትናናስ ረገዛት ይላሉ። አንዴ ዋይ አረ በስመ አብ፣ ከባድ ነው፣ ከባድ ነው፣ ከባድ ነው። ምንም ብሎ ምን ብሎ በነገር ራሱ አላቅ እምነት እግዚአብሔር ይጠብቃቸው። ምንም ማለት አንችልም። ፈጣሪ ከነሱ ጋር ይሁን። እናንተም በጸሎታቸው አስቧቸው። የሰው ልጅ ብዙ ነገር ያስባል፣ ብዙ ነገር እንትን ይላል። እንግዲህ ፈጣሪ ጠብቃቸው ከማለት ውጭ ምንም ነገር ልንል አንችልም። በእያንዳንዱ እንትን ፈጣሪ ጠብቃቸው ብቻ። ከባድ ነው በጣም ለማንኛውም የምወዳችሁ የዛሬው ቪዲዮ ይመስላል። ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብቱ። ሰላማችሁ ብዜት ትርፍ ይበልልኝ። ባይ ባይ።